የመክፈቻ ንግግር ያደረጉት የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ አቶ ናፍቆት ብርሃኑ የደም ባንክ አገልግሎት ደም በማሰባሰብና በመመርመር እገዛ ለሚያስፈልጋቸው እገዛ እንደሚያደርግ ይታወቃል። ከዚህ በተጨማሪ ከሞት በኋላ ሰዎች የዓይን ብሌናቸውን እንዲለግሱ እያደረገ መሆኑን አስረድተዋል። በክልላችን አራት አገልግሎት የሚሰጡ የደም ባንኮች አሉ። አምስተኛ በቅርብ ሳውላ አካባቢ ሳውላ ከተማ ላይ ስራ ይጀምራል። ያሉን ደም ባንኮች ለአርባ ጤና ተቋማት የደም አገልግሎት ይሰጣሉ። ሁላችንም እንደምናውቀው ደም ትክ የለውም። ስለዚህ ሰዎች ለተቸገሩ ወገኖች ለመድረስ ልገሳ ማድረግ እንዳለባቸው ነው ያሳሰቡት። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ምክትል ዋና ዳይሬክተር ወይዘሮ ጤናዬ ደምሴ እንደተናገሩት ደም መለገስ ምንም አይነት ተጓዳኝ ችግር እንደማያመጣ ጠቁመው በ2017 በስድስት ወራት ውስጥ 217ሺህ ዩኒት ደም እንደተሰበሰበና ይህም አፈጻጸሙ ቀላል እንዳልሆነ የሚያሳይ ነው ብለዋል። በ2005 ዓ.ም በአመት የምንሰበስበው የደም ቁጥር 44 ሺህ ብቻ እንደነበረ ማስታወስ ይገባል። ነገር ግን በዚህ በ2017 ዓ.ም ምረት ደግሞ በ6 ወር ውስጥ ወደ 217000 ዩኒት ደም ለመሰብሰብ ተሞክሯል። ይሄ ቀላል ቁጥር አይደለም። ከዚህ ቀደም ቤተሰብ ያለውና ገንዘብ ያለው ብቻ ነው ደሙን የሚጠቀሙ የነበረው ቅድማቱም ናፍቆትም ተናግሮታል። ወይ ቤተሰብ ሊኖራችሁ ይችላል ወይ ደግሞ ገንዘብ ሊኖራቸው ይችላል። የሚሸጥበት የሚለወጥበት የነበረ ቤተሰብ ያለው ብቻ ደግሞ የሚጠቀምበት የነበረ ሲሆን በአሁኑ ጊዜ ግን ማንኛውም ሰው የትኛውም ሃይማኖት፣ ዘርን ሳንመርጥ ማንኛውም ሰው የደሙን አገልግሎት ደሙን የፈለገ ሰው መጠቀም የሚችልበት ሁኔታ ተፈጥሯል። አያይዘውም ቀደም ባሉ ጊዜያት ቤተሰብና ገንዘብ ያለው ብቻ የደም አገልግሎት ተጠቃሚ መሆን እንደሚችል ጠቁመው፣ አሁን ላይ ግን ሰው የሆነና መጠቀም የሚችል እንደሚጠቀም አመላክተዋል። ይሁን እንጂ የደም ፍላጎትና አቅርቦት ስለማይመጣጠን መለገስ የሚችለው እንዲለግስ፣ መቀስቀስ የሚገባው ደግሞ እንዲያስተባብር አሳስበዋል። ሁሉም ላይለግስ ይችላል ግን የሚለግስ በመለገስ የማይለግስ ደግሞ በማስተባበር ህብረተሰቡን ንቅናቄ በመፍጠር እንዲለግስ ማድረግ ያስፈልጋል። ስለዚህ ሁላችንም ለዚህ ስራ አምባሳደር ሆነን መንቀሳቀስ ያስፈልጋል የሚለውን ይዘን መንቀሳቀስ ያስፈልጋል። የአርባ ምንጭ ደም ባንክ አገልግሎት ቅርንጫፍ ጽህፈት ቤት ኃላፊ አቶ ኤርሚያስ አበበ በበኩላቸው መጾም መጸለይና መለገስ በሚል መሪ ቃል በተካሄደው ውይይት የሰው ልጅ በህይወት ለመኖር ደም እንደሚያስፈልገው ያስረዱት ኃላፊው ወሩ የጾም እንደመሆኑ መጠን ከደም ልገሳ ጋር ተያይዞ ክፍተት እንዳለበት አብራርተዋል። እንደ ተቋም የበጀት እጥረት፣ የሰው ኃይልና የቁሳቁስ እጥረት ለደም ማሰባሰቡ ሥራ እንቅፋት መሆናቸውን ኃላፊው አስረድተዋል ተናግረዋል። የህብረተሰቡ የግንዛቤ ማነስ፣ የበጀት ውስንነት፣ የሰው ኃይልና የሎጂስቲክስ እጥረት፣ በማዕከሉ የማጣሪያ ማሽን አለመኖር፣ የአመራርና የሚዲያ ድጋፍ ውስንነት፣ በአጠቃላይ የባለድርሻ አካላት ለዘርፎ የሰጠው ቦታ አነስተኛ በመሆኑ ደህንነቱን የጠበቀ በቂ ደም በፍላጎት ልክ ለሆስፒታሎች እና ሁለት ማቅረብ አልተቻለም። በተሳታፊዎች በኩል የተለያዩ ጥያቄዎችና አስተያየቶች የተሰጡ ሲሆን ከመድረኩም ምላሽ ተሰጥቶባቸዋል። በመድረኩ ከደም ልገሳና ከዓይን ብሌን ልገሳ ጋር በተያያዘ ሰፋ ያለ ማብራሪያ ተሰጥቷል። እንዲሁም የደም ልገሳ መርሃ ግብር ተከናውኗል።